በዚህ ቪዲዮ ሎካል ማኑፋክቸሪንግ ዳታቤዝ ማኔጅመንት ላይ እንዴት ሬጅስተር አድርገን እንደምንጠቀም እናያለን። ኢንተርኔት ብራውዘራችንን በቅድሚያ እንከፍታለን። ከዛም ሊንክ ወይም አድሬስ የምናስገባበት ቦታ ላይ ይህንን ሊንክ እናስገባለን። ከዛም ወደዚህ ላንዲንግ ፔጅ ይወስደናል። እንደ አዲስ ስለሆነ ማኑፋክቸሩን መክፈት የፈለግ ነው፣ ሬጅስተር የሚለውን እንጫናለን። በመቀጠል እዚ ጋር የሚገባውን ፎርም እናስገባለን። እዚህ ጋር የምናስገባው ማኑፋክቸረሩን ወክሎ ዳታ የሚሞላውን ወይም ማኔጅ የሚያደርገውን ሰው ኮንታክት አድሬስ ይሆናል ማለት ነው። በቅድሚያ ስም እናስገባለን። ከዛ የአባት ስም ከዛ ትክክለኛ የሆነ ኢሜይል አድሬስ ከዛም ትክክለኛ የሆነ ስልክ ቁጥር ከዛ እዚህ ጋር ሮል የሚለው ቦታ ላይ ማኑፋክቸረርን ወክለን ስለሆነ ማኑፋክቸረር የሚለውን እንመርጣለን። በመቀጠል የምናስታውሰውን ፓስወርድ እናስገባለን። እዚህ ጋር ለማየት ከፈለግን ይሄን እናበራለን፣ መቀየር ወይንም መቀጠል እንችላለን። ከዛም እዚህ ጋር ኮንፊርም እናድርጓለን፣ መጀመሪያ ላይ የሞላነውን ፓስወርድ መልሰን እናስገባለን። ይሄ ሁሉ ኢንፎርሜሽን ትክክለኛ ወይም እርግጠኛ ስንሆን ኔክስት የሚለውን እንጫናለን። በመቀጠል የምናስገባው በመቀጠል የምናስገባው ኢንፎርሜሽን የማኑፋክቸረሩን ኢንፎርሜሽን ይሆናል። የማኑፋክቸረሩ ስም ዋን ቢሆን ሄድኳርተሩ የሚገኘው አዲስ አበባ ቢሆን ማኑፋክቸሩ የሚገኝበት ወይም ደግሞ ኢንስቶል የተደረገበት ቦታ ደግሞ አዳማ ቢሆን እስታብሊሽ የተደረገበት የተመሰረተበት ዓመተ ምሕረት 1995 ብለን ብንሞላ በመቀጠል ደግሞ ኦነርሽፕ ታይፑን እንመርጥለታለን። ከዚህ ውስጥ ኦነርሽፕ ታይፑን ለእኛ የሚስማማውን እንመርጣለን። በመቀጠል ማኑፋክቸረሩን ልናገኝበት የምንችለውን ስልክ፣ ኢሜል ወይም ፋክስ እናስገባለታለን። ለምሳሌ ስልክ ቁጥር ብናስገባ እዚህ ጋር ደግሞ አሁን ላይ ሎካሊ እየተጠቀመ ያለው ዳታቤዝ ሲስተም የትኛውን ነው? ኤክሴል ከዛም ኤአርፒ የሚጠቀም ከሆነ ሁሉንም የሚጠቀም ከሆነ ሁሉንም እናስገባለታለን። አይ ዌብ አፕሊኬሽን ባይኖረን ደግሞ እዚህ ጋር ይሄኛውን ማጥፋት እንችላለን ማለት ነው። ስንጨርስ ወይንም እርግጠኛ ስንሆን ሰሚት እንለዋለን። ልክ ሰሚት ስንለው ኮንፊርም እንዲያደርገን እዚህ ጋር ያሉ ኢንፎርሜሽኖችን እንዳለ ቼክ እናደርጋለን። የተሳሳተ ካለ ባክ እንላለን፣ ከዛ እናስተካከላለን። እርግጠኛ ስንሆን ሰሚት ሬጅስትሬሽን እንለዋለን። እዚህ ጋ አድሚናችን ወይም የሚመለከተው አካል የእኛን አካውንት አድርጎ አፕሩቭ እስኪልልን ድረስ መጠቀም አንችልም። ለምሳሌ አድሚናችን አላየውም ወይም አፕሩቭ አላደረገልንም ለመግባት ብንሞክር ኢሜይላችሁ ወይንም ፓስወርዳችሁ ልክ አይደለም ይለናል። ስለዚህ አክቲቭ እስኪሆንልን ድረስ እንጠብቃለን ማለት ነው። አሁን አክቲቭ ከተደረገልን በኋላ ሎጊን ስንለው መግባት እንችላለን ማለት ነው። ስለዚህ እዚህ ጋር የተለያየ ዳሽ ቦርዶች አሉት። ጠቃሚ ኢንፎርሜሽኖችን እዚህ ጋር ማግኘት እንችላለን። ፕሮፋይላችንን ቢውልድ እናደርጋለን። ከዛ ፕሮዳክሽን ፕላን መስራት እንችላለን። ከዛም ከፕሮዳክሽን ፕላን በኋላ ፊኒሽ ጉዳ ጉድሳችንና ሴልሳችንን ማየት እንችላለን ማለት ነው።